የዓለም ህዝቦችን ሁሉ በማሰብ የምናከብረው ታላቅ በዓል እንደሆነ ሁላችንም እናምናለን። እነሆ እንደ እግዚአብሔር መልካም ፈቃድ በዚህ ርዕስ ወይም በዚህ የሥነ ጽሑፍ ርዕስ በጥቂቱ የጾምን ምንነት፣ የጾምን ጥቅም እንደሚገባል ስለ ሰባቱ የአዋጅ አጽዋማት፣ ሐዋርያት መቼ ጾሙ፣ የሐዋርያት ጾም ስያሜዎች፣ ስለ ሐዋርያት ጾም የጌታችን ትንቢትና ስለ ሐዋርያት ጾም የአባቶቻችን ትዕዛዝ እንመለከታለን። የመጀመሪያው የምንመለከተው የጾም ምንነትን ይሆናል። ጾም ማለት መተው፣ መከልከል፣ በተለይ ሰውነት የከሚፈልጋቸው ነገሮች ሁሉ መከልከል መወሰን ነው። በጾም ወቅት ለሰውነት የሚያምረውን የሚጎመጀውን ነገር ስለ ጾሙ ሲባል መተው የጾም ፍቺ ይሁን እንጂ ትክክለኛው የሰው ልጆች ሁሉ ወደተሻለው መንፈሳዊ እድገት ከፍ ሲል ቅዱስ ያሬድ እንዳለው አይኑን፣ እጁን፣ እግሩን፣ ምላሱን፣ ጆሮውን፣ የስሜት ሕዋሳቱን በሙሉ ከክፉ ነገር ወይም እግዚአብሔርን ከሚያሳጣ ኃጢአት መከልከልና መቀደስ የጾም ትክክለኛ ትርጓሜ ነው። ጾም ቅድስና ያስፈልገዋል። ምክንያቱም የእግዚአብሔር ትእዛዝ እንደመሆኑ መጠን የእግዚአብሔር ለመሆን ያልወሰነ ሰው ሊጾም አይችልምና። አዳም የእግዚአብሔር ባልሆነበት ዘመን ይህንን የመታዘዝ ጾም እንዳይጾም የደከመው የመለየት ሕይወት ወይም የቅድስና ሕይወት ስላልነበረው ነው። መበደሉን መርከሱን በተረዳ ጊዜ ግን ከሔዋን ጋር ሆኖ ሱባ ይዘው በቅድስና ሆነው ሲጾሙ ቅዱሱ እግዚአብሔር ቃል ገባላቸው። ይኸውም ዓለም ሁሉ በመብል ያጣትን ገነት የሕይወት እንጀራ በሆነው ጌታችን የዘላለም ሕይወትን አገኘን። ዘፍጥረት ምዕራፍ 2 ቁጥር 16-17፣ ዮሐንስ ወንጌል ምዕራፍ 6 ቁጥር አምሳ ሶስት ክብር እንዲያደርጉ ላዳነን አምላካችን ይሁን። የጾምን ጥቅም ጾም ትናንት አንታዘዝም ብለን በማመፃችን ደካማ እንደሆነ ሁሉ ዛሬም የምንሸነፍበት ሳይሆን ጠላት ዲያብሎስን ድል የምናደርግበት የማሸናፊያ መሳሪያ ነው። የማርቆስ ወንጌል ምዕራፍ ዘጠኝ ቁጥር ሀያ ዘጠኝ ስለዚህም ላለመጾም ምክንያት በመደርደር ሳይሆን ለመጾም ምክንያት እንኳን ሳይኖር የአምልኮታችን መገለጫ ነውና እንጾማለን። በጾማችንም መታዘዛችንን፣ ትህትናችንን፣ ፍቅራችንን ነፃነታችንን ከመቼውም በላይ እናሳድጋለን። ጾም ከዚህም በላይ ከመንፈስ ፍሬዎች የመጀመሪያውን ራስን መግዛት ሌሎችንም እንዲሁም የመጨረሻውንና መደምደሚያውን ፍቅር የምንገዛበት ሀብታችን ነው። ገላትያ ምዕራፍ አምስት ከቁጥር 21 ኢዩኤል ምዕራፍ ሁለት ከቁጥር 12 ጾም ቅዱስ ያሬድ በጾመ ድጓው እንዳስተማረን በኃጢአት ምክንያት በዲያብሎስ ፈተናና በሌሎችም ጦሮች የቆሰለችውን ነፍስ የምናደርቅበት ተርላ ስጋን የምታጠፋ ከእግዚአብሔር የተቀበልናት ውድና ልዩ ስጦታ ናት ይላል። እውነት ነው። ክፋት የሚርቀው፣ ትዕቢት ቦታ የሚያጣው፣ አለማመን የሚወገደው፣ ዲያብሎስ የሚታሰረው፣ አለም የምትንበረከከው፣ ጾም በነገሰበትና በሚያስተዳድርበት ሕይወት ብቻ ነው። ጾም እኮ እግዚአብሔርን የምናይበት፣ መልሳችን የሚፈጥንበት፣ ችግራችን የሚፈታበት፣ ባዶነታችን የሚሞላበት፣ አልጣፍጥ ያለ ህይወታችን የሚጣፍጥበት፣ በስነ ምግባር የምንታነጽበት፣ ቅዱሳንን የምንመስልበት፣ የንስሐ ህይወትን ገንዘብ የምናደርግበት፣ በአምላካችን ፊት ራሳችንን የምናዋረድበት፣ ሰማያዊ ዙፋን ላይ የምንቀመጥበት ታላቅ የህይወታችን ምስጢር ነው። እንዴት ታዲያ መጾም ይገባል? ጾም አንዳንዶች በስንፍናና በድንቁርና እንደሚሉት ሰው ሰራሽ ህግ ሳይሆን በብሉይ ኪዳን የመጀመሪያ ትዕዛዝ በአዲስ ኪዳን ደግሞ ራሱ የፈጠረን ጌታችን የሥራ መጀመሪያ አድርጎ የሰራው ዘላለማዊ ህግ ነው። ይሰማችኋል? እየተሰማ ነው እሺ? ይህንን ህግ በመሻሩ ኃጢአትን ይሰራል። እኛ ግን እሺ ካልን እሺ እሺ ሩታዬ እሺ ካልን የምድርን ሆነ የሰማዩን በረከት ሊሰጠን የታመነውን በማየት እምቢ ብለን ካመጽን ደግሞ ከእግዚአብሔር የሚለየው የኃጢአት ሰይፍ ሊበላን እንደሚችል በመረዳት ፍሬ ሳያፈሩ እሳት ውስጥ ተጥሎ ከመቃጠል ይልቁንም መንፈሳዊ ፍሬዎችን ለማፍራት እንችል ዘንድ ኃይል እንድናገኝ የሥጋ ፈቃዳችን ለነፍሳችን ፈቃድ በማስገዛት ሁሉ ይቅር ተባብለን ይህ ክፉ ለጊዜ እንዲያልፍ እያሳሰብን ማን መጾም ይገባናል? እንዲያልፍ እያሳሰብን መጾም ወይም ደግሞ ሁሉ እንዲጾም መንገድ ይገባል። በእውነት ይህንን ጠባብና መንግስቱን እንድንወርስ የምንችልበትን የህይወት መንገድ እንድንመርጥ የረዳን እግዚአብሔር ይክበር ይመስገን። ሰባቱ የአዋጅ አጽዋማት ከኛ ይልቅ አብልጠን የምንወዳት እና ሰማያዊቷን ኢየሩሳሌም የምናፍቅባት እናት ቤተ ክርስቲያናችን ለእኛ ለልጆቿ ዓመቱን ከፋፍላ በተለያዩ ወቅቶች በጾም አምላካችንን እያመለክን ከአህዛባውያን ስራ የተለየ ወይም የተቀደሰ ሕይወት ይኖረን ዘንድ ያዘጋጀችልን ሰባቱ የአዋጅ አጽዋማት አሉ። እነዚህም አጽዋማት ሰባት መሆናቸው በሁለት ምክንያት ነው። አንደኛ ሰው ሰባት ባህሪያቱ ወይም አራቱ ባህሪያተ ስጋ እና ሶስቱ ባህሪያተ ነፍስ በእነዚህ ጾሞች እንዲቀደሱ ሰባት የአዋጅ አጽዋማት ተዘጋጅተዋል። ሁለተኛ ሰባት በእስራኤላውያን ፍጹም ቁጥር እንደመሆኑ እኛም እነዚህን አጽዋማት ጾመን ፍጹም እንሆን ዘንድ በቁጥር ሰባት የአዋጅ አጽዋማት ተዘጋጁ። ሰባቱ የአዋጅ አጽዋማት መነሻቸው መጽሐፍ ቅዱስ ነው። ለዚህም አያሌ ወይም ደግሞ ብዙ የእግዚአብሔር ሰዎች በአዋጅ ጾምን አውጀው መጾማቸውን በበቂ ማስረጃ ከመጽሐፍ ቅዱስ ማቅረብ እንችላለን። ጥቂቱን ብንመለከት ኢያሱ እስራኤላውያንን ያስታረቀበት መሳሪያ ጾም ነው። እስራኤላውያን በአርጤክስ ዘመን ከመጣባቸው ሞት የተረፉት በአዋጅ የተነገረው ጾም ነው። የነነዌ ሕዝቦች ከጥፋት ያመለጡት ከሊቅ እስከ ደቂቅ እንስሳት እንኳን ሳይቀሩ በአዋጅ ጾሞ ነው። ኤልያስ የእግዚአብሔርን ጸጋ ያገኘው አርባ ቀን አርባ ሌሊት ጾሞ ነው። በነቢዩ ናታን በተነገረው የጾም አዋጅ ዳዊት ከእግዚአብሔር ምሕረት አግኝቶበታል። ሐዋርያት ለመንፈስ ቅዱስ ሥራ በአዋጅ ጾመዋል። ሰባቱ የአዋጅ አጽዋማት፣ አንደኛ የአብይ ጾም ወይም የጌታ ጾም ይባላል። ሁለተኛ የሐዋርያት ጾም የሰኔ ጾም ይባላል። ሦስተኛ የፍልሰታ ጾም የማርያም ጾም ይባላል። አራተኛ የነቢያት ጾም የገና ጾም ይባላል። አምስተኛ የጋድ ወይም ደግሞ የጥምቀት ጾም ይባላል። ስድስተኛ የነነዌ ጾም የነይነ ጾም ይባላል። ሰባተኛና የመጨረሻው የድህነት ጾም የረቡና ዓርብ ጾም ይባላል። ወዳጆቼ ሁሉም እኩል የሆነ ዋጋን ከአምላክ ዘንድ የሚያሰጡ ሲሆን፣ አንዳንድ ጊዜ ግን ለስጋ ከማርላት ከእውቀት ማነስ ከመናፍቃን የስህተት ትምህርትና ከሰዎች ተጽዕኖ የተነሳ አንዳንዶች ሙሉን አይጾሙም። አንዳንዶች ደግሞ ግማሹን ይጾማሉ። አንዳንዶች ደግሞ የአብይ ጾምንና ጾምን ይጾማሉ። እኛ ግን ሁሉንም እኩል ዋጋ እንደምናገኝባቸው በመረዳት ልንጾም ይገባል። ምክንያቱም መንፈሳዊ ጸጋ እና ኃይል የምናገኝበት መሳሪያችን ጾም ስለሆነ ሐዋርያት ግን መቼ ጾሙ? ጾመ ሐዋርያት ከሰባቱ የአዋጅ አጽዋማት አንዱ ሲሆን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የወንጌልን መልእክት ለዓለም ከማዳረሳቸው በፊት ጌታችን መድኃኒታችን ኢየሱስ ክርስቶስን ምሳሌ በማድረግ የስራ መጀመሪያቸው አድርገው የጾሙት ጾም ነው። ይህንን ጾም አንድ ጊዜ ብቻ የጾሙት ጾም ሳይሆን ለተለያዩ አገልግሎት ወይም የመንፈስ ቅዱስ ስራ ይጾሙት የነበረ እንደሆነ መጽሐፍ ቅዱስ በተለያየ ስፍራ ገልጾልን እናነባለን። የሐዋርያስ ስራ ምዕራፍ 13 ከቁጥር 2፣ የሐዋርያስ ሥራ ምዕራፍ 24፣ ምዕራፍ 27 ከቁጥር 9። ይህ ጾም መግቢያው የተለያየ ቀን ይሁን እንጂ የጰራቅሊጦስ ማግስትን ግን አይለቅም። እንዲሁም የሚፈታበት ሐምሌ አምስት ቀንን አይለቅም። ይህም ምሳሌው ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ እንደ ጾሙት ሁሉ እኛም ሁልጊዜ ሐዋርያትን ምሳሌ በማድረግ ከጰራቅሊጦስ ማግስት ጾሙን እንይዛለን። ይህ ትውፊት ብቻ ሳይሆን የመጽሐፍ ቅዱስም ሐሳብና እውነት ነው። በዚህም እውነት ሁላችንንም ያጽናን ያበርታን ማለት እወዳለሁ። የሐዋርያት ጾም ስያሜዎችን ስንመለከት ጾመ ሐዋርያት የሰኔ ጾም ተብሎ ይታወቃል። እንዲህ መሰየሙ አብዛኛው ቀን የሰኔ ወርን የምንጾምበት ወር በመሆኑ ነው። ሁለተኛ የወታደር ጾም መባልም አንደኛው ስያሜው ሲሆን በድሮ ዘመን ወታደሮች ለዘመቻ ሲነሱ ወይም ከዘመቻ ሲመለሱ በተሳተ በተገደፈ ይቅር በለን በማለት ወይም ለማለት በቀኖና ይጾሙትን ነበርና ስያሜው ከዚህ መጥቷል፣ የሚል ትውፊት ሲኖር፣ ከዚህ ጋር በተያያዘ መልኩ ሐዋርያት ለወንጌል ዘመቻ እንደጾሙት ሁሉ እኛም ሁላችን ልንጾመው ይገባል። ወታደር ሁልጊዜም ተዘጋጅቶ እንደሚጠብቅ በመንፈሳዊ ተጋድሎ ሁላችን ወታደሮች ነንና ልንጾም ልንዘጋጅበት ይገባል። ስለ ሐዋርያት ጾም የጌታችን ትንቢት፣ ስለዚህ ጾም አስቀድሞ ወይም ደግሞ ለሁላችን ቀድሞ የነቢያት አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል ተንብየዋል። የነቢያት አምላክ መሆኑ አንዱ ማረጋገጫ የሆነው ኢየሱስም፣ እንዲህ አላቸው ሚዜዎች፣ ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜም ይጦማሉ። የማቴዎስ ወንጌል ምዕራፍ 9 ቁጥር 15 ይህም ትንቢት የእርሱ ቃል ነውና መንፈስ ቅዱስ ከወረደላቸው በኋላ ከእነርሱ ሲለይ ሐዋርያት ጾሙ። ለዚህም ነው ቅዱስ ሉቃስ እንዲህ ሲል በግልጽ ያስቀመጠልን። በአንጾኪያም ባለችው ቤተ ክርስቲያን ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠሯቸው ሥራ ለዩልኝ አለ። የሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 3። ቀጥሎ የጾሙ ወራት እንደነበረ ሲገልጽ ደግሞ የሐዋርያት ሥራ ምዕራፍ 27 ከቁጥር 9 ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና በማለት ገልጾታል። ስለ ሐዋርያት ጾም የአባቶቻችን ትእዛዝ፣ አባቶቻችን ይህንን ከሐዋርያት ጾም ጀምሮ ይጾሙ የነበረውን ጾም አሁን እንድንጾም እንደሚገባ ሲገልጡ በሃይማኖት አበው ዘሰለስቱ ምዕት ምዕራፍ 20 ቁጥር 18 ላይ እንዲህ ብለው አስቀምጠውታል። ጌታ ያዘዘውን ጾም አትሻር! ጌታ ያዘዘውን ጾም አትሻር! ሐዋርያት የጾሙትንና እንዲጾሙ የወሰኑትን አጽዋማት ሳይቀር ሁሉንም ጾም እንድትጾሙ እንገልጻለን። ይህንን ጾም የማይጾም ከሃይማኖቱ የተለየ እንደሆነ እናረጋግጣለን። ስለዚህ ወዳጆቼ ወይ በዚህ ታላቅ ጾም የነፍስንም የሥጋንም በረከት ለማግኘት ቁርሳችንን እንዲሁም ከምሳችን እየቀነስን ለእኔ ቢጤዎች ወይም ለድሆች በመስጠት የበረከት ተሳታፊዎች እንሆን ዘንድ የድንግል ምልጃ አይለየን። እግዚአብሔር በነገር ሁሉ ይርዳን። አሜን። የተባረክ እግዚአብሔር አምላክ ሐዋርያት ይቆያል።